ባንቀያየም ክፉ ባንነጋገር ባንደራረስ ደስ ይለኛል። ከአንተ ጋር ዝም ብለው እንዲገናኝ አልፈልግም። ፍትህ ፍትህ ፍትህ መጠየቅ አለብን። እኛ የማዳም ቀሞች ብለን መጨው አለብን። የፉክክር ደጃፍ የፉክክር በር ሳይዘጋ ያድራል የሚባል ተራት በሀገራችን ላይ ያለ። አሰላሙ አሌይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናችሁን? ይደላለኝ፣ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ምን ልበለዛ? አይታችኋል? ብሩኬና ሀይቢ እንግዲህ የቡታጅራ ዩቱበሮች ረት ረት በጣም በጣም በጣም በጣም በጣም እያበዛችሁት ነው። በጣም ወንጀለኛ ናቸው ተብሎ እንበል እንደ እንክሰሳቸው መሰለኝ ወንጀለኛ ናቸው ብለን መክሰስ አለብን። መክሰስ አለባቸው መታሰር አለባቸው። ቡታጅራው ተበሮች ከምር ነው የምላችሁ። እና ውዶቼ ባዲስ ቪዲዮ ልበላችሁ ባዲስ ቪዲዮ መጥቻለሁ። ብሩኪ ቤት እንግዲህ ቪዲዮ ተለቀዋል አይታችኋል። ዛሬ ደግሞ ሃይሚ ናት። ዛሬ ደግሞ ሃይሚ የሃይሚ እየተራ ነው። የፉክክር ደጃፍ ሳይዘጋ ያድራል፣ የፉክክር በር ሳይዘጋ ያድራል የሚባል ተረት አለ እኛ ሀገር። እንግዲህ እርስ በርስ በፉክክራቸው ሊገሉን ነው ሊገሉን የቡታ ጅራ ዩቱበሮች ማንም ብለን ማንን እንተው? አብርሽ ሩታ ሩታ፣ ቅድም አንዱን ጎትታ መጣ። አብርሽ ላይ እንቆቅልሽ ነው ምንድን ነው ተረት ነው ምንድነው? የሆነ ነገር ስትል ነበር ሃይሚዬ እንግዲህ የብሩኬ ፉክክር ነው እንግዲህ ፉክክር። በቀደም እሱ ሷን ይዞ መጣ። ማናት? ሊዳና ላዲ ሊዳ ሊዳ ሊዳናት ሊዳ ሊዳ ናት፣ ሊዳ እንግዲህ ብሩኬ በቀደም ከእሷ ጋር ነው እንግዲህ ጫወታው፣ ሰሞኑን ከእሷ ጋር ነው። አዲስ ህይወት፣ አዲስ ህይወት ጀምር ያለው አዲስ ህይወት ላይ ነኝ፣ አትንኩኝ፣ አትቅረቡኝ ሲል ነበር እንግዲህ። ሀይሚ የዳኒ ገረማችሁ ብላ የዳኒ አይግረማችሁ፣ ከዳኒ ጋር የነበርኩት ዳኒ ብላችሁ ዳኒ ላይ ስጠረጥሩኝ ስጠረጥር የነበረው አይግረምክ፣ እንዳይገርማችሁ ብላ እንግዲህ ዛሬ ሸንቀጡን ይዛ መታለች። ሀይሚዬ ምንም ቢሆን ከብሩኬ አይበልጥም ከብሩኬ አይበልጥም ነው ማለት ነው። ብሩኬን አያክልም ማለት ነው። ዝምብላችሁን እኮ የምትለፉት ድርብ ድርብ። በኋላ መጀመሪያ ያወደዳችሁን መጀመሪያ ያፈቀራችሁን አብራችሁ አድጋችሁ ከአንድ ሰብስክራይብ እዚህ ደረጃ ድረስ የደረሳችሁን ትታችሁ፣ ደግሞ በፉክክርና በንዴት እየጎተታችሁ እየጎተታችሁ የምትመጡት የቡታጅራ ዩቱበሮች ግን ሰላም ናችሁ? እውነት ጭንቅላታችሁ ግን ይሰራል? የምትመጡት የመጀመሪያውን አያክልም ማለት ነው። ዛሬ ሩታም ቅድም አንዱን ይዛ መታ አብሬሽን ስተረት ነው ምንድን ነው የሚባለው ስትናገረው ነበር። የሆነ ነገር አሽሙር ነገር ተናግራለች። ቀስ በቀስ ነው እንግዲህ እንቁላል በእግሩ ይሄዳል ይባላል። ያው ሀይሚዬም ዛሬ በቀደም ብሩኬ እንደዚህ ስላደረጋት እጁን ይዛ እንግዲህ ከእሱ ጋር እያለው እንድደውልልኝ አልፈልግም ከሱ ጋር ያለው እንድታወራኝ ራሱ አልፈልግም። ምክንያቱም መጣላትና መነካካት ስላለ ስለምትናደድ ለዚህ አልፈልግም ብላለች። እንግዲህ ያውም እንግዲህ ቪዲዮ የተለቀቀው በማን ቤት በማን ቤት ቢወጥሩ ነው? በማን ቤት ቢወጥሩ ነው? በብሩኬ ቤት ማለት ነው። ያውም በብሩኬ ቤት ነው። መግቢያ ላይ እንግዲህ ቪዲዮ መግቢያ ላይ የገባችው ሀይሚ አዲስ ፍቅረኛ ይዛ መታ ማለት ነው። ምን ይሻለናል? ምን ይሻለናል? እኛ ዩቱበሮች ተቃጠልን እኮ ተቃጠልን። የት አባታችን ሄደን እረፍ። የምሬን እምላችሁ፣ የት እንሂድ? የት እንሂድ? የት እንሂድ? የት እንሂድ? ከሌላ ቦታ ዩቱበሮች ደግሞ የቡታጅራ ባሰባቸው። ቡታጅራ ዩቱበሮች ስለምንወዳቸው ነው፣ ስለምንከታተላቸው ነው፣ ስለምናደንቃቸው ነው። ባሰባቸው። ከምሬን እምላችሁ ባሰባቸው። ምን እንደምናደርግ አላቅም። በስ ፍትህ መጠየቅ አለብን። መደምቀሞች በተለይ በተለይ በተለይ ስራቸው እነሱ የሚሰሩትን ይሄ ሁሉ እውነት ነው እያላችሁ የምትከታተሉት እና እውነት ነው እያላችሁ የምታዝኑት የምትተክዙት በተለይ ቲክቶክ መንደር ላይ ላይብ ለቁጭ እያላችሁ እርስ በእርስ አንዱ ለሀይሜ አንዱ ለብሩኬ እያላችሁ የምታዝኑት ልጆች እኔ አዘንኩላችሁ። ከምር አዘንኩላችሁ። ሊገሏችሁ እኮ ነው እነዚህ ልጆች የቡታ እና እኔ ለእናንተ ነው ያዘንኩት፣ ለእነሱ ሳይሆን ለእናንተ ማዳም ቀውሞች፣ እንደኔ አረብ ቤት ያላችሁ የምትጨነቁ ከአረብ ስራ ጋር ከብዙ ሀሳብ አለባችሁ፣ ቤተሰብ አለባችሁ፣ ብዙ ነገር ስላለባችሁ እኔ ለእናንተ ነው ያዘንኩት፣ ለእነሱ ሳይሆን ማለት ነው። እውነት ለእናንተ ነው ያዘንኩት። እኔ ማዳም ቀውም ነኝ፣ ግን ያው አልጨነቅም። ብዙ አደንቃቸዋለሁ፣ ወዳቸዋለሁ፣ እከታተላቸዋለሁ ብዙ ግን እንዲህ የሆነ ነገር አድርጎ ሲመጡ ተጨንቄ እውነት ነው ብዬ አልቅሼ ስራዬን ፈትቼ ራሴን አሰሜ ምናምን እንደዛ አላደርግም እኔ በበኩሌ ማለት ነው። እና እንደዛ የምታደርጉት እህቶቼ፣ ንቁ፣ ንቁ፣ ንቁ የራሳችሁን ኑሮ ኑሮ። እነሱ ስራቸውን እየሰሩ ነው። ስራቸው እኛን ሊያሳብዱ ነው። ስራቸውን እየሰሩ እኛን ሊያሳብዱ ማለት ነው። እና ዩቱብ መንደር፣ ዩቱብ ባህሪ፣ ዩቱብ ስራ፣ እንግዲህ እንደዚህ ነው። እነሱ አውቆባቸዋል። አውቆ ነቅቶበታል የዩቱብን ስራ የቡታጅራ ዩቱበሮች ናቸው በደንብ የነቁት ማለት ነው እና እናንተ ተጨነቁ እረ ታረቁ እረ ራሴ ጭንቅላቴ ሊፈነዳ ነው ታረቁ ሰላም ሆኑ ምትሉ እንግዲህ ብዙ ኮሜንተሮች ሳይ ነበር ብዙ ኮሜንት ሳይ ነበር እና ቢታረቁ ደስ ይለናል በሰላም በራሳቸው ብቻ በሰላም ሆኖ ተጫውቶ ስቆ ሳያለቅሱ ሳይናደዱ ሳይጣሉ ሳይጨቃጨቁ ለራሱ ነው ብቻ ቢመጡ ሁላችንም ደስተኛ ነን፣ ደስ ይለናል። ግን ምንም ማድረግ አይቻልም። እነሱ እንደዚህ ሲሆኑ እንግዲህ እነሱ ዶላሯን ብቻ ነው እያዩ ያሉት እንጂ ማዳም ቀም ተጨነቁ፣ ኦዴንሳችን ተጨነቁ፣ ሐሳቡልን ተቸገሩልን እያሉ አይደለም። እየባሰ ነው እየሄደ ያለው። ሐስቦ ሲጀምሩት እየባሰ ሄዳል። እንጂ ስትናገሩ ስንጨነቅ እየባሰ ይሄዳል እንጂ አይቀንስም ማለት ነው። ለዚህ እናንተ መጨነቅ የለባችሁ፣ መሳቅ ነው። ሁሉንም ላይክ እያደረጋችሁ ሄዳችሁ ቪዲዮቸውን እያያችሁ መች ነው የሚያልቀው? ፊል ፊልም መች ነው የሚያልቀው? ድራማው መች ነው የሚያልቀው ማለት ነው ያለባችሁ እንጂ፣ ዛሬ ደግሞ ከሱ ከመጣ እንደዚህ ማድረግ የለበትም ብሩኬ፣ እንደዚህ ማድረግ የለበትም ሃይሜ፣ እንደዚህ ማድረግ የለባትም እንዴት እንዲህ ታደርጋለች። ብሩኬ እንዴት እንዲህ ያደርጋል? እያላችሁ ምትሉ ከሆነ ከለስ እየቀጠለ ነው እየሄደ ያለው እነሱም እየባሰባቸው ነው ያለው እንጂ እየቀነሰ አይደለም፣ እላችኋለሁ እህቶቼ ወንድሞቼ፣ የቡታጅራ ዩቱብ የቡታጅራ ዩቱብ አድናቂ ተከታታይ በሙሉ ማለት ነው። እኔ ምሬ ነው ላችሁ፣ በተለይ በተለይ ደግሞ ማዳም ቀሞች ከኔው ጭምር ማለት ነው። እና ዝም ብላችሁ ቪዲዮቸውን ተከታተሉ ኦዲየንስ ሁሉ ነው ችግር የለውም። ውደዷቸው፣ ተከታተሉ። ግን እንደዚህ ከለስ እናንተ እያላችሁ ስለምትጨነቁ ወይ ነ እያላችሁ ስትሄዱ እይታውም እንደዛው ነው። ዩቱብ እንደዛ ነው የሚወደው ቪዲዮ እንደዛ ይስራሉ እነሱ ደግሞ ከለስ ሌላ ሌላ አይዲያ ሌላ ሌላ እየፈለጉ አዲስ ነገር እየፈጠሩ ነው የመጡ ያሉት እንጂ ምንም እናንተ ተጨነቃላችሁ። አረብ ቤት ነው ያላችሁ፣ ሰው ሀገር ነው ያላችሁ፣ ተጨነቃችሁልን ኦዲየንሳችን። ክብር ለኦዲየንስ የሚል ነገር እነሱ ጋር የለም። ይሄ የቡታጅራ ዩቱበሮች ባህሪያቸው ሆኗል። አይተናል ቡታጅራ ዩቱበሮችን መከታተል ከጀመረን ስንት ዓመታችን ነው? ከአብሬሽ ከሩታ ጀምረን ማለት ነው። እኔ ከአብሬሽ እና ከሩታ ነው የጀመርኩት መስራት እና መፈትፋት ማለት ነው። ለዚ እየቀጠለ ነው እየሄደ ያለው እላችኋለሁ ውዶቼ። ሀይሚዬ እንደዚህ ማድረግ የለብሽም ብሩኬ እንደዚህ ማድረግ የለብክም ብለን እንግዲህ ደከመን፣ አፋችንን አመመን፣ ምን እናርግ ሺ ሀይሚን እንደዚያ ብለን ብሩኬ እንደዚያ ብለን ነገሩ አለቀ፣ ርዕሱ ተቋጨ፣ ሰላም ተፈጠረ፣ ሰላም ወረደ ስንል ሀይሚ ይዛ መጣች። ዛሬ ያው እኔ አሁን በብሩኬ በቀደም እንደዛ ማናት ሶሲ ሊዴ እንደዛ በሀይሚ ፊትለፊት እየሳመ እንደዚህ እሷን ስለማናደድ እንደዛ ሲያደርግ ተናድጄ ነበር። አንደኛ አይኔ ሁለተኛ ደግሞ የሀይሚ ልደት ስለደረሰ ከለስ እንትኑ ሊያልቅ ነው፣ ድራማው ሊያልቅ ነው፣ ሰላም ሆኖ ሊመጡ ነው ብዬ በሙሉ ተስፋ ስጠብቅ ነበር። እውነቴን ነው የምላችሁ፣ ወላሂ እንደዛ ነበር ያሰብኩት። ግን ያው በልደቷ ላይ ራሱ ሲሄድ በጣም ሀይሚ ስትናደድ ነበር፣ አልነበረም? ብሩኬ አልነበረም? እንግዲህ እነሱ ገና ድራማው አላለቀም። አዲስ አዲስ እየፈለጉ ነው። ሀይሚ ደግሞ ማንን ይዤ ልምጣ እያለች ነበር፣ በዛን ሰዓት ማለት ነው። እኛ ስንጠብቅ ነበር ሰላማቸውን፣ አንዱ ነው መምጣታቸውን ስንጠብቅ ነበር። ሀይሚ ደግሞ እንደዚህ ብላ የጠበቀች ነበር። ዛሬ እንግዲህ ያው ይዛ መጣች ማለት ነው፣ ይዛ መጣች። ለዚህ ብዶቼ ለኦዲየንስ የሚባል የለም ወታጅራዊ ቱበራዎች ጋር የኦዲየንስ ክብር የሚባል ነገር ስለሌለ እናንተ አትጨናነቁ። ድራማው እስከሚያበቃ ድረስ እየቀጠለ ነው እየሄደ ያለው። መቼ እንደሚያበቃ ብቻ አናቅም። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁት ሼር ላይ ኮሜንት አድርጉልኝ። ውድ የሀገሬ ልጆች እላቸዋለሁ የምወዳችሁ ማሮቼ ፍቅሮቼ ምንድን ነው አንዱ ደግሞ ማሮቼ ፍቅሮቼ ምንድን ነው የምትለው ጠፋብኝ። እና አትጨነቁ፣ አትጨነቁብኝ ማዳም ቀሞች። እናንተ ስትጨነቁም ያሳዝነኛል እኔ ራሴ ማለት ነው ሚስኪኖች። እና በሌላ ቪዲዮ እስከምንገናኝ አሰላም አሌይኩም